ጤና ይስጥልን ክቡራን ተመልካቾቻችን ከሐረሪ ቲቪ የሰዓቱን የአማርኛ ቋንቋ ዜናዎች ይዘን ቀርበናል። ዜናዎቹን እየመራው እኔ አያንቱ አመድ አብራችሁ ቆይታም አደርግ ይሆናል። በቅርቢያም ክልላዊ ዜናዎች የሐረሪ ክልል መስተዳደር ምክር ቤት በሂደት ላይ የሚገኙ የኮሪደር ልማት ስራዎች በተያዘላቸው ጊዜ እንዲጠናቀቁ ርብርብ እንዲደረግ አቅጣጫ አስቀመጠ። መስተዳደር ምክር ቤት በክልሉ እየተከናወኑ የሚገኙ የልማት ስራዎች የሚገኙበትን ደረጃ ገምግሟል። በግምገማውም ፕሮጀክቶቹ የሚገኙበትን ደረጃ በተመለከተ ለመስተዳደር ምክር ቤቱ ሪፖርት ቀርቦ አዝማሚያ ፍጥነት ያላቸው ፕሮጀክቶች በልዩ ሁኔታ ተገምግመዋል። የመስተዳደር ምክር ቤቱ ፕሮጀክቶች በሚከናወኑባቸው አካባቢዎች በአካል በመገኘትም በተግባር ያሉበትን ደረጃ ተመልክቷል። የተከናወኑ የሚገኙ የኮርደል ልማቶች በተያዘላቸው ጊዜ እንዲጠናቀቁ ርብርብ እንዲደረግ አቅጣጫ አስቀምጧል። የክልሉ አመራሮች አንድነታቸውን በማጠናከር በሀገራዊ ልማት ላይ የሚያደርጉትን የነቃ ተሳትፎ ማላቅ አለባቸው ሲሉ የሐረሪ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ጌቶ ወይሳ ገለጹ። በሐረሪ ክልል ለሚገኙ ከፍተኛና መካከለኛ አመራሮች ለሶስት ተከታታይ ቀን ሲሰጥ የነበረው የአመራር ልማት የአቅም ግንባታ ስልጠና ስልጣና በትላንትናው ዕለት ተጠናቋል። በመድረኩ ማጠቃለያ ላይ ተገኝተው መልእክት ያስተላለፉት የሐረሪ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ጌቱ ወጌሳ የአቅም ግንባታ ስልጠናው አስፈላጊና ወቅቱን የዋጀ ነው ብለዋል። ከአቅም ግንባታ ስልጠናው ለቀጣይ የልማት ስራ ስኬት አቅም የሚሆኑ ተጨማሪ እውቀቶች የተገኘበት መሆኑንም ጨምረው ገልጸዋል። በቀጣይም አመራሩ አንድነቱን አጠናክሮ በክልላዊ ና ሀገራዊ ልማቶች ላይ ያደረገ ያለውን የነቃ ተሳትፎ ማጎልበት እንዳለበትም አቶ ጌቶ አሳስበዋል። የአቅም ግንባታ ስልጠናው የተሳካ እንዲሆን አስተዋጽኦ ላደረጉ አካላት ምስጋናቸውን አቅርበዋል። በአቅም ግንባታ ስልጠናው መድረኩ የክልሉ ከፍተኛና መካከለኛ አመራሮች ተሳትፈዋል። በአፍሪካ አመራር ልህቀት አካዳሚ ለሐረሪ ክልል አመራሮች የሰጠው የአቅም ግንባታ ስልጠና አንድነት እና ትብብርን በማጠናከር ልማቱን ለማሳለጥ ተጨማሪ አቅም የሚፈጥር መሆኑን የክልሉ አመራሮች ገለጹ። የአፍሪካ አመራር ልህቀት አካዳሚ በሐረሪ ክልል ለሚገኙ ከፍተኛና መካከለኛ አመራሮች ለሶስት ተከታታይ ቀናት ሲሰጥ የነበረው የአቅም ግንባታ ስልጠና ተጠናቋል። ሄኖ ግርማ ተጨማሪ አለው። የአፍሪካ አመራር ልቀት አካዳሚ ለሐረሪ ክልል ከፍተኛና መካከለኛ አመራሮች የሰጠው የአቅም ግንባታ ስልጠና አንድነትና ትብብርን በማጠናከር ልማቱን ለማሳለጥ ተጨማሪ አቅም የሚፈጥር መሆኑን በስልጠናው ላይ የተሳተፉ የክልሉ ከፍተኛና መካከለኛ አመራሮች ገለጹም። የአፍሪካ አመራር ልቀት አካዳሚ በሐረሪ ክልል ለሚገኙ ከፍተኛና መካከለኛ አመራሮች ለተከታታይ ሶስት ቀናት የአቅም ግንባታ ስልጠና መስጠቱ ይታወሳል። በስልጠናው ላይ የተሳተፉ የክልሉ አመራሮች እንደገለጹት የአቅም ግንባታ ስልጠናው የአመለካከትና የተግባር አንድነትን በማጠናከር ሀገራዊና ክልላዊ የልማት ስራዎችን በብቃት ለመፈጸምና ለማስፈጸም የሚያስችል ተጨማሪ አቅም ያገኘንበት ነው ብለዋል። የአቅም ግንባታ ስልጠናው አመራሮችን በእውቀት በክህሎትና በአመለካከት በመገንባትና አንድነትና ትብብራችንን በማጠናከር ሀገራዊና ሕዝባዊ ኃላፊነታችንን በላቀ ደረጃ ለመወጣት የጎላ ፋይዳ ይኖረዋል ብለዋል። ይህ ስልጠና ዋና ትኩረት ያደረገው ስፔሻሊ ያለንን እምቅ ሀብት ምንድን ነው የሚለውን ማወቅ፣ ወደፊትስ የት መድረስ እንፈልጋለን የሚለውን በደንብ ክሊርሊ መገንዘብ፣ በዛ በተገነዘብ ነው የጋራ ግባችን ላይ ደግሞ የኛ መተባበር፣ የኛ ቅንጅት፣ የኛ የጋራ መንፈስ፣ የኛ የዛን አላማ ለማሳካት ማንን የምናደርገው ርብርብ ምን ያክል ፋይዳ አለው የሚለውን ነገር አውቀን ሁላችንም እንዳመራር ተቀናጅተን እንድንሰራ የበለጠ አቅምም የሚሆነን ስልጠናው እንዳጠቃላይ ማለት ነው አመራሩ አጠቃላይ ዓለም አቀፋዊ ሁኔታን፣ ሀገራዊ ሁኔታን እንዲሁም ክልላዊ ሁኔታን በአግባቡ ተገንዝቦ ተረድቶት ማለት ነው ጊዜውን ያዋጀ ውሳኔዎችንና እርምጃዎችን እንዲወስድ ያው አንድ አመራር ከጊዜ ጋር ነው የሚራምደው። ሞዴል የሆነች ከተማ ላይ እንደዚህን አይነት ስልጠና መሰጠቱ የበለጠ የአመራሩና የመሪውን ጥንካሬ የሚያዘምን ነገር ነው። እንደ አጠቃላይ እንዴት አርጌ እንደ ሀገር ማሰብ የምችለው እንደ አህጉር ማሰብ የምችለው እንደ ሀገር አለም አቀፍ ማሰብ የምችልበትና ተወዳዳሪ ተፎካካሪ ተወዳዳሪ መሆን የምችልበትና በተወሰነ ኤሪያ ብቻ መከበብና በተወሰነ የኔ ብቻ የሚላቸው ነገሮች ላይ ፎከስ በማድረግ ብቻ ላለመስራት ተስፋና ሰፋ ያለ ነገሮችን እንዳስብም ጭምር ያደረገ ስልጠናም ጭምር ስለሆነ ፐርሰናሊ በጣም ደስ የሚል ስልጠና ነው ማለት እወዳለሁ። በአሁኑ ወቅት ሰፊውን ሕዝብ ባሳተፈ መልኩ በክልሉ በየዘርፉ የተመዘገቡ ልማታዊ ስኬቶች ግለታቸውን ጠብቆ ከማስቀጠል አኳያም ስልጠናው ትልቅ ተነሳሽነትን የፈጠረላቸው መሆኑንም አመራሮቹ ጨምረው ገልጸዋል። በተጨማሪም ሀገራዊና ዓለም አቀፋዊ የሆኑ ወቅታዊና ነባራዊ ፈተናዎችን በትብብር በአንድነትና በጋራ በመስራት ማለፍና እድገትን ማምጣት እንደሚቻል የጠራ ግንዛቤ ያገኘንበት ነው ብለዋል። የአቅም ግንባታ ስልጠናው አመራሩ ራሱን በየጊዜው እየገነባ ለትውልድ የሚበቁና ያልተነኩ ሀገራዊና ክልላዊ እምቅ ሀብቶችን ከሰው ኃይል ጋር አቀናጅቶ ስራ ላይ በማዋል ብልጽግናን ማረጋገጥ እንደሚቻል በሚገባ የተረዳንበትም ነው ብለዋል። በቀጣይም ከአቅም ግንባታ ስልጠናው ያገኙትን እውቀት በስራ ላይ በ ቆመዋልና ትብብርና አንድነትን በማጠናከር በሀገራዊና ክልላዊ የልማት ስራዎች ላይ እያበረክቱ ያለውን አስተዋጽኦ በማጎልበት ሁለንተናዊ ብልጽግና ለማረጋገጥ እንደሚተጉም አመራሮቹ አረጋግጠዋል። በገጠርም በከተማም ጥሩ ለውጦች እና ሞዴል የሚባሉ ለኢትዮጵያ ክልሎች ሞዴል የሚባሉ ስራዎች የተሰራበት ያለበት ሁኔታ ነው። ይሄ ስልጠና ደግሞ እዚህ ላይ መጥቶ ደግሞ ይሄ ሲጨመርበት ደግሞ የበለጠ አቅምና የበለጠ ሀይል ይሆናል ማለት ነው አይሆን በቀጣይ የተሻለ አመራሮች ጠቅላላ ወደ አንድ አቅጣጫ ወደ አንድ አስተሳሰብ ደረጃ ደርሰን በልማት ላይ በመተባበር በመወዳደር ከፍተኛ የልማት ውጤቶችን በሀገር ደረጃ ማምጣት እንችላለን። በዚህ በወሰድ ነው ስልጠና ከአሁን በፊት የተጀመሩ ስራዎችን ማጠናቀቅ ፎከስ የሚፈልጉ ኤሪያዎች ላይ ደግሞ ትኩረት አድርገን በቅንጅት በትብብር መንፈስ ሰርተን የበለጠ ለውጥ የምናመጣበት ይሆናል። በክልሉ ለሚገኙ ከፍተኛና መካከለኛ አመራሮች ለሶስት ተከታታይ ቀናት ሲሰጥ የነበረው የአቅም ግንባታ ስልጠናም በትላንትናው ዕለት ተጠናቋል። በሐረሪ ክልል የብርሃን ምዘና ፈተና በዛሬው ዕለት መስጠቱን የክልሉ ትምህርት ቢሮ አስታወቀ። በዚህም በ49 ጣቢያዎች ለ1171 ሰዎች የብርሃን ምዘና መስጠቱን ቢሮ አስታውቋል። ዘገባው የአረፋት ስማነው፣ ገዛሀኝ አራጌ ለዝርዝር ያቀርቧል። በ2014 ዓ ም መሰጠት የጀመረው የጎልማሶች ትምህርት የብርሃን ምዘና ፈተና ዘንድሮ አራተኛ ጊዜ በመስጠት ላይ ይገኛል። የምዘና መርሃ ግብሩን ያስጀመሩት የሐረሪ ክልል ትምህርት ቢሮ ምክትል ኃላፊ አቶ ዘከሪ አብዱልአዚዝ እንደገለጹት የተጀመረው የብርሃን ምዘና በተለያዩ አጋጣሚዎች የቀለም ትምህርት ሳያገኙ የቀሩ የህብረተሰብ ክፍሎችን ምዘና በመስጠት የቀለም ትምህርታቸውንና የሙያ ትምህርት እንዲማሩ የሚያስችል መሆኑን ተናግረዋል። በዚህም በሁሉም ወረዳዎች የጎልማሳ ትምህርት ተደራሽ ለማድረግ ቢሮ የተለያዩ ንቅናቄዎችን በማካሄድ ላይ መሆኑን አብራርተዋል። ዘረጋዎች ገጠርን፣ ከተማ እንደዚህ አይነት በተለያዩ በሚዲያ በሄጃችን ተደራሽ እንዲሆን እየሰራ እንገኛለን። ከዚህ ምናልባት ከዚህም አንፃር እድሉን ወይም መረጃው ሲያገኙ ቀሩትን አካላት ደግሞ በሚቻለው በተለያዩ ንቅናቄ በማካሄድ በተለያዩ በትምህርት ማህበረሰብ በሚገኙ መድረኮች እንዲመጡና መንግስትም የበለጠ ደግሞ ለዚህ ትምህርት ጎልማሶች ትምህርት ላይ ትኩረት እንዲሰጥ እና የተሻለ የመማር ማስተማር ሂደት በየወረዳ ደግሞ መረጃው ሌላቸው ወደዚህ ሴክተር የሚመጡበት ሂደቶች ደግሞ በየትምህርት ቤቱ ለተማሪዎች ወላጆች ሚሆነ ወላጆች ደግሞ በዚህ ልክ በጎልማሰዎች ትምህርት ላይ የተሻለ ነገር ማግኘት የሚችሉባቸው ነገሮች ካሉ በዘንድሮ የትምህርት ዘመን ምዘናን ለመውሰድ 1171 ከተመዘኑት ውስጥ 451 ወንዶች ሲሆኑ 720 ሴቶች መሆናቸውን ተናግረዋል። የብርሃን ምዘናን ወስደው ከ50 በላይ ውጤት ላስመዘገቡ በእነርሱ ምርጫ በቀለም ትምህርት ሶስተኛ ክፍል መግባት እንደሚችሉና ና እንዲሁም በሙያ ትምህርት የፈለጉትን የሙያ ትምህርት መምረጥና መከታተል እንደሚችሉ አቶ ዘከሪያ ገልጸዋል። ሁሉም የሚመለከታቸው የሕብረተሰብ ክፍሎች የጎልማሳ ትምህርት ያለውን ጥቅም በመረዳት የበኩላቸውን ድርሻ ሊወጡ እንደሚገባም ኃላፊው ተናግረዋል። ፈተናው ትንሽ የተገየ ቢሆንም ታይ ላይ ሁል ማህበረሰብ ሁሉ የሚመለከታቸው አካላት ለብርሃን ምዘና ላይ የተወሰነ ግንዛቤዎች ክፍተቶችን ጭምር ስላሉ ጥቅማቸው ደግሞ ጥቅሞቹ ብቻ የሚገኙትን ጥቅሞች ስለማያውቁ በዛ ልክ ጥቅሞች ምንድነው የሚለውን ነገር ምንድነው ትምህርት የሚለውን ነገር በተለያየ ቻሉ በሚዲያ ተደራሽ በማድረግ የተሻለ ግንዛቤ እንዲኖራቸው ወደ ትምህርት እንዲያግዙ ነው ማሰቦቹ። ትምህርት ዕድል ያላገኙትን በዚህ ያቀርብ ትምህርት እንዲያገኙ ሁሉም የሚመለከታቸው ያሻከለ አጋዥ ነው። ፈተናውን ሲያስፈትኑ ያገኘናቸው ያገኘ ናቸው መምህራን እንደ ገለጹት የጎልማሶች ትምህርት ለጎልማሶች ብቻ ሳይሆን በተለያዩ አጋጣሚዎች የቀለም ትምህርት ያላገኙ ወጣቶች እንደሚያካትቱና በትምህርትም ተጠቃሚ መሆናቸውን ገልጸዋል። እንዲሁም እድሉን ማግኘት የሚፈልጉ ተጠቃሚ መሆን እንደሚችሉም ተናግረዋል። ተመዛኞች በበኩላቸው እድሉን ሳያገኙ በቤት ውስጥ ያሉ ጎልማሶችም ሆኑ ወጣቶች መጥተው በእድሉ ተጠቃሚ እንዲሆኑ መልእክታቸውን አስተላልፈዋል። መገናኛ ብዙሀን ህግና መመሪያን መሰረት በማድረግ ህዝብን የሚጠቅሙና ሀገርን የሚያሻግሩ ስራዎች መስራት እንዳለባቸው ተገለጸ። የኢትዮጵያ መገናኛ ብዙሀን ባለስልጣን የላይዘን ቢሮን በሐረር ከተማ በመክፈት አገልግሎት በመስጠት ላይ ይገኛል። አብስራ ስግር ተጨማሪ አላት። የኢትዮጵያ መገናኛ ብዙሀን ባለስልጣን የላይዘን ቢሮ በሐረር ከተማ በመክፈት አገልግሎት በመስጠት ላይ ይገኛል። የቢሮ ኦፊሰር አቶ መሐመድ ሱሌ እንደገለጹት ባለስልጣኑ አገልግሎቱን ተደራሽ ለማድረግ እና የነበረበትን የተደራሽ እጥረት ለማቃለል በማሰብ ቢሮውን በሐረር ከተማ መክፈቱን ተናግረዋል። ባለስልጣኑ ቢሮ ሐረር ክልል መከፈቱ አገልግሎቱን የሚሹ በክልሉና አካባቢ የሚገኙ ተገልጋዮች ወደ አዲስ አበባ ከመሄድ እንዳስቀረላቸው ጠቁመው ይህም የተገልጋዩን የጊዜ የገንዘብና የጉልበት ወጪ እንዳስቀረ ጠቅሰዋል። ኢትዮጵያ መገናኛ ብዙሀን ባለስልጣን በአዋጅ ቁጥር 1238 ህዝባር 2013 መሰረት በሀገሪቱ የመገናኛ ብዙሀንና የማስታወቂያ አገልግሎት ዘርፎች የመቆጣጠር ና የመደገፍ ኃላፊነት እንደተሰጠውም ኦፊሰሩ አስታውሰዋል። ከዚያ አኳያም ባለስልጣኑ የተለያዩ ሙያዊና የአቅም ግንባታ ስልጠናዎች ይሰጣል ነው ያሉት። የህዝብ፣ የንግድ፣ የማህበረሰብ፣ የማህበራዊ መገናኛ አውታሮችና የማስታወቂያ ዘርፎች ህጋዊ ሆነውና ሙያዊ ስነ ምግባርን አክብረው እንዲሰሩ የሚያግስ ባለስልጣን ይሰጣል፣ ይቆጣጠራል፣ ድጋፍም ያደርጋል ብለዋል። ባለስልጣኑ በክልል ደረጃ ቢሮ ከፍቶ እየሰራ ስለመሆኑ አብዛኛው ተገልጋይ ግንዛቤ የለውም ያሉት አቶ መሀመድ፣ አገልግሎቱን የሚሹ የሚዲያ ተቋማትና የማስታወቂያ ዘርፎች ተገቢውን አገልግሎት ከላይ ዘንቢሮ ማግኘት እንደሚችሉ አስገንዝበዋል። በመሆኑም በግልም ይሁን በቡድን ሚዲያ ማቋቋም የሚፈልጉ ሁሉም የሙያ ብቃት እድሳትና ሌሎች አገልግሎት እንደሚሰጥ ነው ያብራሩት። በሀረሪ ክልልና አካባቢ የሚገኙ የተለያዩ የሚዲያ አውታሮች ህግን መሰረት አድርገው ነው እየሰሩ መሆኑን ገልጸው በቀጣይም ይህን ማጠናከር አስፈላጊ እንደሆነም አብራርተዋል። ህጋዊ የሚዲያ ተቋማት ህዝብንና ሀገርን የመጥቀም አቅማቸው ከፍተኛ መሆኑን አብራርተዋል። በተጨማሪም ሀሰተኛ መረጃ፣ የጥላቻ ንግግርን የሚያሰራጩ አካላት ላይ ተጠያቂነት ከማስፈን አኳያ ከሚመለከተው ባለድርሻ አካላት ጋር በቅንጅት ለመስራት መዘጋጀቱንም ተናግረዋል። በመሆኑም ህዝቡ ሀሰተኛ መረጃና የጥላቻ ንግግር የሚያሰራጩ አካላት በቢሮ የነፃ ስልክ መስመር ዘጠና አንድ ዘጠና ሁለት ላይ በመጠቆም ሀገራዊ ግዴታውን እንዲወጡ መንግስቱም ጠይቀዋል። ሚዲያዎችም ሙያዊ ስነ ምግባርን በተላበሰ መልኩ ሰላምን፣ አብሮነትን እና ሀገራዊ አንድነትን የሚያጠናክሩ መረጃዎች ለህዝቡ ተደራሽ የማድረግ ኃላፊነታቸው እንዲወጡም ጥሪ አቅርበዋል። ክብሯን ተመልካቾቻችን፣ ከሐረሪ ቲቪ ዜናዎቻችን ወደ እናንተ መድረሳቸው እንደቀጠሉ ናቸው። ወደ ሀገር አቀፍ ዘገባዎች ስናልፍ የውጭ ጉዳይ ሚኒስትር በማይናማር በአስቸጋሪ ሁኔታ ውስጥ የነበሩ 700 ዜጎች እስካሁን ወደ ኢትዮጵያ ተመልሰዋል አለ። በሌላ ዜና ነገ የሚጀመረው የፌዴራል ተቋማትና ማህበራት አጀንዳ ማሰባሰቢያ መድረክ ስኬታማ እንዲሆን ሁሉም የበኩሉን ድርሻ እንዲወጣ የኢትዮጵያ ሀገራዊ ምክክር ኮሚሽን ጥሪ አቀረበ። እነዚህንና መሰል ሀገር አቀፍ ዘገባዎችን ሌንሽ መለስ በተከታይነት ታቀርበዋለች። የውጭ ጉዳይ ሚኒስቴር በማይናማር በአስቸጋሪ ሁኔታ ውስጥ የነበሩ ሰባት መቶ ዜጎች እስካሁን ወደ ኢትዮጵያ ተመልሰዋል አለ። የሚኒስትሩ ቃል አቀባይ አምባሳደር ነቢያት ጌታቸው በሰጡት ሳምንታዊ መግለጫ እንደገለጹት በዜጋ ተኮር ዲፕሎማሲ እስካሁን ድረስ በማይናማር በአስቸጋሪ ሁኔታ ውስጥ የነበሩ ሰባት መቶ ኢትዮጵያን ወደ ሀገራቸው እንዲመለሱ ተደርጓል። አሁንም በማይናማር የሚገኙ ዜጎችን ወደ ሀገራቸው ለመመለስ ኒው ዴሊ በሚገኘው የኢትዮጵያ ኤምባሲ በኩል ጥረት እየተደረገ መሆኑን አንስተዋል። በሌላ በኩል ከውጭ ጉዳይ ሚኒስቴር ውክልና አለን በሚል በውጭ ሀገራት ስራ እናስቀጥራችኋለን እንዲሁም የትምህርት እድል እናመቻቻለን የሚሉ ሀሰተኛ ግለሰቦችና ተቋማት መኖራቸውን አመላክተዋል። እነዚህ ሀሰተኛ ግለሰቦችና ተቋማት በሚመለከታቸው ተቋማት በኩል ክትትል እንዲደረግባቸው የተደረገ እንደሆነም ገልጸዋል። ከውጭ ሀገራት የትምህርትና የስራ እድል ጋር በተያያዘ በማህበራዊ ሚዲያዎች በሚደረጉ ቅስቀሳዎች ሕብረተሰቡ እንዳይታለል አሳስበዋል። ነገ የሚጀመረው የፌዴራል ተቋማትና ማህበራት አጀንዳ ማሰባሰቢያ መድረክ ስኬታማ እንዲሆን ሁሉም የበኩሉን ድርሻ እንዲወጣ የኢትዮጵያ ሀገራዊ ምክክር ኮሚሽን ጥሪ አቀረበ። የኢትዮጵያ ሀገራዊ ምክክር ኮሚሽን ቃል አቀባይ ጥበቡ ታደሰ በመድረኩ ከ38 የፌዴራል ተቋማትና ማህበራት የተውጣጡ 800 ተሳታፊዎች እንደሚገኙና ለጉባኤው ስኬታማነት ነት የቅድመ ዝግጅት ስራ መሰራቱንም ተናግረዋል። የምክክር ኮሚሽኑ እስካሁን 13 የአጀንዳ ማሰባሰቢያ መድረኮች ማካሄዱን ጠቅሰው ከነገ ጀምሮ በሚካሄደው መድረክ የሃይማኖት ተቋማት መገናኛ ብዙሃን፣ የዴሞክራሲ ተቋማት፣ የፖለቲካ ፓርቲዎችና የመንግስት ውክልና ያላቸው ተሳታፊዎች እንደሚገኙ ገልጸዋል። በቀጣይ ከትግራይ ክልልና ከዲያስፖራው አጀንዳ የማሰባሰብ ስራ እንደሚሰራም ተናግረዋል። ኮሚሽኑ ባከናወናቸው ተግባራት ልዩነትና አለመግባባትን በንግግር ለመፍታትና አገራዊ አቅም ለመፍጠር የሚያስችሉ ስራዎች ተሰርተዋልም ብለዋል። ማህበረሰቡ ደም በመለገስ ህይወት የማዳን ስራን እንዲያጠናክር የኢትዮጵያ ደምና ህብረ ህዋስ ባንክ አገልግሎት ጥሪ አቅርበዋል። አዳዲስ የደም ባንኮችን በመክፈት የደም ለጋሾችን ተሳትፎ ለመጨመር ያለመ የተደራሽነት ስራ የተከናወነ መሆኑን የአገልግሎቱ ምክትል ዋና ዳይሬክተር ሀብታሙ ታዬ ገልጸዋል። በተያዘው የበጀት ዓመት በሶስት ክልሎች በራስ አቅም አስር የደም ባንኮችን ለመገንባት ታቅዶ ስድስቱን ለአገልግሎት ማብቃት መቻሉን ተናግረዋል። በዚህ መሰረት የኦሮሚያ ክልል አራት የደም ባንኮችን ለመገንባት አቅዶ የደም ቢዶሎና የሻምቦ የደም ባንኮች ለአገልግሎት ማብቃቱን ተናግረዋል። በተመሳሳይ የሶማሌ ክልል የደም ባንኮችን ቁጥር ወደ 12 ለማድረስ አቅዶ እየሰራ መሆኑንና በዚህ መሰረት ፊልቱ፣ ቀብሪ ዳህርና ገርቦ የደም ባንኮችን ለአገልግሎት ማብቃቱን አስረድተዋል። እንዲሁም አፋር ክልል የአባላ ደም ባንክን በመገንባት በክልሉ የሚገኙ የደም ባንኮችን ቁጥር ሶስት ማድረስ ችሏል ብለዋል። የእነዚህ የደም ባንኮች ግንባታ በሀገሪቱ የሚገኙ የደም ባንኮችን ቁጥር 59 አድርሶታል ያሉት አቶ ሀብታሙ ይህም በጎ ፈቃድ ደም ለጋሾች በአቅራቢያቸው ደም በመለገስ መንግስት በደም ጦት ሊያልፍ የሚችልን የሰው ሕይወት ለመታደግ ያስችላል ነው ያሉት። በበጀት አመቱ 10 ወራት በሁሉም ደም ባንኮች 339000 ዩኒት ደም መሰብሰቡን አሳውቀው የደም ሕክምና ተጠቃሚዎች ፍላጎትና አቅርቦት አሁንም ስላልተመጣጠነ ማህበረሰቡ ደም በመለገስ ሕይወት የማዳን ስራን እንዲያጠናከር ጥሪ አቅርበዋል። በኦሮሚያ ክልል ያለውን እምቅ የቱሪዝም ሀብት ወደ ኢኮኖሚያዊ አቅም ለመቀየር እየሰራ እንደሚገኝ የክልሉ ቱሪዝም ኮሚሽን አስታውቋል። የኮሚሽኑ የኮሚዩኒኬሽን ሚዲያ ዳይሬክተር አቶ አሸናፊ ሀብቴ እንዳሉት አዳዲስ የቱሪዝም መዳረሻዎችን የማስፋፋትና ነባሮቹን የማጠናከር ስራ እየተከናወነ ይገኛል። በበጀት ዓመቱ መጀመሪያ ላይ በሚካሄደው የቱሪዝም ሳምንት መርሃ ግብር የክልሉ የቱሪዝም መስህቦች በሚገባ መታዋወቃቸውን ጠቅሰው በተለይም የዲጂታል ፕላትፎርሞችን በመጠቀም የክልሉን የቱሪስት መዳረሻዎች በማስተዋወቅ ዘርፉን የማነቃቃት ስራ ተከናውኗል ብለዋል። በክልሉ የቱሪስቶችን ቆይታ ጊዜ ለማራዘም ለጎብኚዎች ዘመኑን ያዋጀና የተሳለጠ አገልግሎት ለመስጠት ትኩረት ተደርጓል ነው ያሉት። አገልግሎት አሰጣጡ የዲጂታል ስርዓትን የተከተለና ነባራይ ሁኔታን ያገናዘበ እንዲሆን ከአስጎብኚ ድርጅቶችና ተቋማት ጋር በትብብር እየተሰራ እንደሚገኝ አቶ አሸናፊ አንስተዋል። የቱሪስቶች እንቅስቃሴ የተሳለጠ እንዲሆንም የቱሪስት መዳረሻ መሰረተ ልማት ግንባታ ላይ በትኩረት እየተሰራ ይገኛል። ክብሯን ተመልካቾቻችን፣ ከሐረሪ ቲቪ ለሰዓቱ የነበሩን ዜናዎች የተከታተላችሁትን ይመስል ነበር። ከቀሪ የሐረሪ ቲቪ መሰናዶዎች ጋር መልካም ቆይታ